ለቤላም ለእኔም ስትይ በሱ ስም በእኛም ስም በሁሉም ሰው ሲቅርታ እየጠየ ትምጣ ራሱ እያለ ስህተት አለበት። ስህተት ግን እንዲህ ነው ብዬ ትምጣ እያለ ራሱ ስህተት አለበት። ስህተቱ ይሄ ነው ብዬ አልናገርም። ደውለ ጠየቀኝ፣ እነግርሃለሁ ብለዋለች ማለት ነው። ሩታዬ፣ ጀግናዋ፣ አንበሳዋ ማለት ነው። ሌላው ምንድን ነው? ለእኔም ስቲ ለሀቤላም ስቲ በሱ ስም በጣም ይቅርታ። ምን ማለት ነው? ምን ማለት ነው? ለእናንተ ብላ ይቅርታ አርጋለት ቤቷ ከገባች ነጌስ የሚመጣውን ስህተት፣ የሚመጣው ጥፋት ዋስትና የምትወስዱት እናንተ ናችሁ። ውድ ተመልካቾች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አዎ ትምጣ እያለ ራሱ ስህተት ሰርቷል አለችው። ሩታዬ የእኔ ጀግና የእኔ አንበሳ ማለት ነው። በትክክል መቶ ለመቶ አብርሃም ጥፋት አጥፍተዋል ማለት ነው። እሱ ምንድን ነው፣ በደንብ አድርጌ የምፈተፍትላችሁ ይሆናል። እናንተ ብቻ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እኔ ሩታ ትላንትና እራሷን በማስከበሯ እጅግ በጣም ደስ ብሎኛል ማለት ነው። አዎ ለአንዴና ለመጨረሻ ለአንዴና ለመጨረሻ ሲሉ ሲሉ ስንት ጊዜ ይቅርታቸውን ተቀብላ በኦዲየንስም ይሁን በዩትዩበር ስንት ጊዜ ተሰድባለች ማለት ነው። ትላንትና ቆፍጣና የሆነ ንግግር ስለተናገረች በጣም ነው ደስ ያለኝ። ማለት ነው፣ ሂጂበት ነው ታየ ሂጂበት፣ ምንም ማድረግ አይቻልም። አሰላሙ አሌይኩም ወራህመቱላ ወበረካቱ፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት በሰላማቸኋ ላ ብዛለ ላላፍ እየወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ጎናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወዶችዬ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ ኤፍሬም እና ሩታ ቪዲዮ ነው ማለት ነው። በትላንትና ቪዲዮ እውነት ለመናገር በጣም ተደስቻለሁ። በምን ተደሰሽ ካላችሁኝ ሩታ በቃ ቆፍጠን በማለቷ እራሷን በማስከበሯ ማለት ነው። ምክንያቱም ብዙ ጊዜ ለአንዴና ለመጨረሻ ለአንዴና ለመጨረሻ ጊዜ እያሉ ይቅርታቸው ስትቀበል በጣም ነው ዝቅ የተደረገችው ማለት ነው። ሴትነቷ ክብሯ፣ ነው ዝቅ ያደረጉባት ማለት ነው። ትላንትና ግን አይሆንም ብላ በመሄዷ በጣም ነው የተደሰትኩት። በጣም ነው የተደሰትኩት። ሊታረቁ አትፈልጊም ወይ ብትሉኝ እኔ ሊታረቁ ፈልጋለሁ አንድ ላይ ሊሆኑ ፈልጋለሁ። ነገር ግን አብርሃም አቤላና ኤፍሬም ሳይሆን ይቅርታ መጠየቅ ያለባቸው እሱን ወክለው እራሱ ነው። ምክንያቱም ስህተት የሰራው ጥፋትን የሰራው እራሱ ስለሆነ ማለት ነው። ለዚህ ጥፋቱ ደግሞ ጥፋቱን እንዲያሻሽል ሩታ እጅግ በጣም ብዙ ጊዜ እድል ሰጥተዋለች ማለት ነው። በእድሉ ግን አብርሃም አልተጠቀመበትም። ልክ የሆነ ጀብድ እንደሰራ አይነት ነበረ እያደረገው የነበረው ማለት ነው። አሁንም እንደውም እነሱን ልኮ ያለችበት ሁኔታ ወይም ያለችበት ቦታ ቁ ካለ በኋላ ምናልባት እንኳ ድንገት ካገኛችት ጻፉልኝ፣ እንድመጣ ያለችበት ቦታ ድረስ እንድመጣ ከዛ በኋላ ምንድን ነው የሚያደርገው? እነሱ ከጠቀሙት ያለችበት ቦታ ይቅርታ መጠየቅ ውዷ ሚስቴ። ይሄ ብዙ ጊዜ ተናግረናል እኮ እኛ ብዙ ጊዜ ተናግረናል ብዙ ጊዜ ማለት ነው። በምንሰራው ቪዲዮ ሁል ጊዜ እንናገራለን ማለት ነው። ውዷ ሚስቴ ከዚህ በኋላ ምንም አይነት ጥፋትን አላጠፋ ምንም አይነት ጥፋት አይደገመኝም ይቅርታ ብሎ ተንበርክኮ እግሩ ላይ እግሯ ላይ ወድቁ ነው ይቅርታ መጠየቅ ያለበት ማለት ነው። ምክንያቱም ያጠፋውን ጥፋት ቀላል ጥፋት አይደለም። ገባችሁ አይደለም? በትዳር ላይ ሌላ ሴት ጋር መሄድ ማለት በጣም ነው የሚደብረው ማለት ነው። ከዚህ በፊት የእውነትም ቢሆን የውሸትም እያየን ነበረ ከጽጌ ጽጌ ፈልገው ቡታ ከመሄድ ድረስ ድራማም ቢሆን ማለት ነው። ውዶችዬ፣ ምንድን ነው ይሄ ማስተላለፍ? ማለት ምን ለማስተላለፍ ፈልገው ነው? ድራማም ቢሆን ማለት ነው ያስጠላል። በጣም የሚደብር ስራ ስለሆነ ማለት ነው። መልሶን ከሌላ ከሌላ ሴቶች ጋር መጥቷል። ሲቀጥል አሁንም እራሱ ማለት ነው አብርሃም ከሌላ ሴት ጋር ነበር ለመምጣት የሚፈልገው ማለት ነው፣ ግን ስለነቃንበት ብዙዎቻችን፣ ከሌላ ሴት ጋር ሊመጣ ነው ከሌላ ሴት ጋር ሊመጣ ነው ስላልን ነው። አሁንም አስቀይሶ ይቅርታ እንዲጠይቁ እነሱ የላካቸው ማለት ነው። አዎ አሁንም ጥፋቱን አውቆ ሩታን ተንበርክኮ ይቅርታ መጠየቅ ያለበት አብርሃም ነው፣ ኤፍሬምና አቤላ አይደሉም። እኔ እኮ በጣም የገረመኝ ደግሞ የአቤላ መጋተት ነው። ምንድን ነው በቃ አቤላ እስካሁን ድረስ ለማስታረቅ ሞክራል? ወይም ደግሞ ሩታ ለመርዳት ሞክራል? በቃ አሁን እራስህን አግልን። ሲጀመርኩ በባለትዳሮች መካከል ሶስተኛ ሰው ካለ ትዳርን ሰላም አይሆንም፣ በቃ ትዳርን ሰላም አይሆንም። አንዴ አሁን ትላንትና በቃ ለአንዴና ለመጨረሻ ይቅር በዩ እያለ ነበር። ሰሞኑ በቃ ከዚህ ቤት መውጣት አለብሽ እያለ ነበር። አሁን አቤላ ነው ከነሱ መካከል መውጣት ያለብህ ማለት ነው። ሲቀጥል አብርሃም እኮ ለአንተ ጥሩ ነገር አይደለም መልስ እየመለሰላ ያለው ማለት ነው። እንደውም እናንተ ጣውትን ማማቾች ነው የምትመስሉት ማለት ነው። አቤላ እስካሁን ድረስ በቃ ጥሩ ነገር ሰርታል ማለት ነው። አሁን ጥፋቱን አውቆ ይቅርታ ተናንሶ መጠየቅ ያለበት አብርሃም ነው። አንተ ደግሞ ከመካከላቸው ውጣ ነው የምለው ማለት ነው። እንግዲህ ትላንትና ለአንዴና ለመጨረሻ ለአንዴና ለመጨረሻ በዝቶበታል፣ የትላንትና ቪዲዮ ማለት ነው። ለአንዴና ለመጨረሻ ስንት ጊዜ ለአንዴና ለመጨረሻ ብላችሁ ይቅርታ ተቀበላይች አይችል ስንት የተረከጠች ማለት ነው። ለማንኛውም አብርሃም አሁንም ትዳርህን አስተካከል። ለኦዲየንሶች ለተመልካቾችም ጥሩ ትምህርት ለማስተማር ከፈለክም ጥፋትህን አምነ በቃ ከበፊት ፍቅረኛ ወይም ደግሞ ከኤክሴ ጋር መገናኘት አልነበረብኝም። ባልሽኝ መንገድ መሄድ ነበረብኝ። ሁለታችንን አብረን ሄደን ማግኘት ነበረብኝ። ጉዳዩን የሁለታችንን ጉዳይ ስለሆነ ማስተካከል ነበረብኝ። ይህን ጥፋት ስላጠፋው ሩታዬ ይቅርታ ብለ በጉሯ ላይ ተንበርክከ መጠየቅ አለብህ። በቃ አንተ በስህተት ላይ ስህተት ነው እየጨመርክ የምትሄደው ማለት ነው። በስህተት ላይ ስህተት ነው። አሁንም ሩታ ምንድነው ነው ነይ ብሎ ራሱ ሌላ ጥፋት እያጠፋ ነው። ትምጣ ብሎ ራሱ ሌላ ስህተት እየሰራ ነው። ስህተቱ ግን እዚህ ጋ ይሄ ነው ብዬ ልናገር አልፈልግም። ደውለት ጠይቀኝ፣ ፍሬም እነግርሃለሁ እያለችው ነበረ ማለት ነው። እሱ ምንድነው ትምጣ ብሎ እንግዲህ አግኟት ብሎ አስባችሁታል? እሱ እንደገና መፍቻ መላኩ ማለት የቤት ቁልፉ መላክ ማለት ምን ማለት ነው ምን ማለት ነው? አንቺ ከፈለግሽበት ኑሪበት፣ እኔ የፈለግኩበት ቦታ እሄዳለሁ እንደማለት ነው፣ ለእኔ ማለት ነው። እንደዛ ነው እንጂ ሚስቱ የሚወዳት የሚያከብራት፣ ትዳሩን የሚወድ የሚያከብር ነገር ከሆነ ያለችበት ቦታ ከታወቀ ይቅርታን ጠይቆ ወደ ቤቱን ለማስገባት፣ ትዳሩን ወደ ሰላም መመለስ ነው እንጂ ያለበት ቁልፍ ልኮ፣ ከዚህ በኋላ እኔ ቡታጀራ ከሄድኩኝ አልመለስም ምን ማለት ነው? ቡታጀራ ሄደ ላትመለስ፣ ነፃነት ለማግኘት ፈልገ ነው። አዎ እቺ ልጅ እንደዚህ አይነት ነገር ቢላ ከአእምሯ ውስጥ ቶሎ ብሎ የሚገባው ማነው? የሚመጣላት ማነው? ነፃነት ናት ነው። በቃ ቡታጀራ የሚሄደው ለእሷ ቁልፍ ስቶ ወደ ቡታጀራ የሚሄደው ለምንድን ነው? አዎ አሁንም ይህን ጥፋት ነው ያጠፋው ማለት ነው። መቶ ለመቶ ጥፋት ነው ያጠፋው ቁልፍ ልኮ፣ ወይስ ለማስፈራራት ነው እ ይሄ ቁልፍ ከላኩላት በቃ ደንግጣ ይቅርታቸውን ተቀብላ ትመጣልኛለች ብሎ ነው ያስበው ማለት ነው። እንደዛን ከሆነ ድክመት ነው። አልተቀበለችም ሩታ ከሆነ ማለት ነው ስጡት ለሱ ስጡት። እምሄድን ከሆነ ቡታጀራ የሚሄድ ከሆነ ይዞት ይሄድ ነው ያለችው ማለት ነው። ትክክለኛ መልስ ማለት ነው። ቤቱ የራስ ቤት አይደለም፣ የተከራየኸው ነው። ከፈለግ ታስረክበዋለህ እንጂ ለተከራየኸበት ለግለሰብ የሚሆን ለድርጅት ታከራያለህ እንጂ ቁልፍ ለእሷ ሰጥተህ ትግባበት። እኔ ወደ ቡታጀራ እሄዳለሁ። ቡታጀራ ከሄድኩኝ ከዚህ በኋላ አልመለስም ማለት ነው። ምን ማለት ነው? እንደዚያ ቁልፍ ሳይሆን መላክ የነበረብህ አንተ፣ አእምሮህን የሚሰራ ነገር ከሆነ አብርሃም ያለችበት ቦታ አጣርታችሁ ደውሉልኝ፣ ወይም ደግሞ ጻፉልኝ እመጣለሁ ያላችሁበት ቦታ ድረስ ብለህ ያለችበት ቦታ ድረስ ሄደ ነበር ይቅርታ መጠየቅ ያለብህ ማለት ነው። ቁልፍ አልነበረ የቤት ቁልፍ አልነበረ መላክ የነበረብህ ማለት ነው። አዎ መቶ ለመቶ አጥፍተዋል ማለት ነው። ሩተዬ ይህኔ ጀግና፣ ይህኔ አንበሳ፣ ይህኔ አልበገሬ፣ ደግ አደረግሽ። ደግ አረግሽ። እንኳንም ይቅርታቸው አልተቀበልሽኝ። በጣም ደስ ብሎኛል ውዶችዬ። እኔ በቃ ቢታረቁ ደስ ይለኛል። ቢታረቁ ደስ የሚለኝ ለምንድን ነው? በቃ ጥፋቱን አምኖ ይቅርታውን ጠይቆ ከዚህ በኋላ ምንም አይነት ስህተት ምንም አይነት ጥፋት አላጠፋም። በተለይ ይሄ በትዳር ላይ ሆኖ ከሴት ጋር መንዘላዘል ከሴት ጋር ወዲህ ወዳ ማለት በጣም የሚደብር ነው። ይህ ማለት እኮ ዝሙት ነው። በቃ ምንም ጥርጥር የለውም ዝሙት ነው። ስለዚህ ምንም አይነት በትዳራችን ላይ ሌላ ችግር አላመጣም ብሎ ይቅርታ ሲጠይቅ ብቻ ነው ሰላማችኋል። አላብዛልኝ ባይ